አብሬሽ ሩትዬን እና ልጁን ምን የመሰለ አበባ ምን የመሰለ ሙክት ይዞ ለያቸው ሄደ ማለት ነው። አሁን ላይ የሚያስፈልገው ይሄ ነው። እውነት ለመናገር አሁን ላይ መኪና ነው ምናምን ሲሉ ነበር የተለያዩ ልጆች። ነገር ግን አራስ ቤት እያለች ሩትዬ መኪና አያስፈልጋትም። የሚያስፈልጋት ሙክት ነው። መታረስ አለባት። በመረቁም በምኑም ወገቧ መጠገን ስላለበት የሚያስፈልጋትን ነገር አስቦና አሰላስሎ ነው ይዞ ይሄደው ማለት ነው። በነገራችን ላይ እነዚህ ሁለት ልጆች በጣም ጠንካራ የስራ ሰዎች ናቸው። መኪና አላቸው። መጨመር ከፈለጉም ደግሞ መጨመር የሚያቀሳቸው ሰዎች አይደሉም፣ ወይም መግዛት ከፈለጉ ማለት ነው። ስለዚህ አሁን ላይ አራስ ቤት የሚያስፈልጋትን ነገር ነው እንጂ ማድረግ ያለበት ማለት የማይጠቅማት ወይም መኪና አይጠቅምም ማለት አይደለም። ነገር ግን አሁን አራስ ቤት እያለች እንደዚህ አራስ ቤት የሚያስፈልጋትን ነገር ነው የሰው ልጅ አስቦና ስላስ ነው ማድረግ ያለበት ማለት ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ አርጉ፣ እንዲሁም ቪዲዮ ላይክ አርጉ። በመቀጠል እንግዲህ ታውቃላችሁ ሁላችሁም፣ ትናንትና ሩትዬ ወደ ቤቷ ተመልሳለች። ደስ በሚል ሰፕራይዝ ያው አብሪሽ አልተገኘም ነበረ እንጂ ደስ በሚል ሰርፕራይዝ የአብሪሽ እናትም ሁሉም ተሰብስበው ደስ የሚል ነገር አሳልፈዋል። ዛሬ ላይ ደግሞ አብሪሽ ሙክት ይዞ ምንም ስለ አበባ ይዞ ቀይ አበባ ልክ እንደ ሩትዬ የፈካ አበባ ማለት ነው ይዞ ሊያስሄዷል ማለት ነው። ግን ያስደነገጠኝ ጥያቄ ምን ልሰራ መጣ? ኦ ማይ ጋድ፣ ምን ልሰራ መጣ የሚለው ጥያቄ እኔም ጥያቄ ፈጥሮብኛል ማለት ነው። ምን ማለት ነው አልገባኝም። ሩትዬ ለምን እንደዚህ እንዳለች አልገባኝም ማለት ነው። ግን ያማላ ያማላ ዋናው ነገር ለራስ ቤት የሚጠቅማትን ነገር ይዞ መሄዱ ነው። ለራስነት የሚያስፈልጋትን ነገር ይዞ መሄዱ ነው ማለት ነው እና ደስ ይላል። እናት አባት ልጅ ሆነው አንድ ላይ ቁጭ ብለው ሲተነኳኮሉ ነበረ ማለት ነው። ህፃኑን ገና አይኑን አልገለጠ መሰለኝ፣ አብርሽ አይኑን ለመግለጥ በትግል ሲታገል እሷ ደግሞ አትንካው፣ ታሳምመዋለህ፣ ትጥለዋለህ። በነገራችን ላይ እናቶች ማለት ነው፣ እናቶች በራሳቸው ልጃቸውን ምኒው እያደረጉት ማለት ነው፣ አባት ወይም ደግሞ ሌላ ግለሰብ እህት ወይም አክስት ሌላ ሰው ሲይዘው ያንን ህፃን የሆነ አሳምረው ይዞት እንኳን የሚጥሉ የሚጥሉባት ነው የሚመስላት ማለት ነው። ለራሷ እኮ እናት እኮ ለራሷ ማለት ነው ልጇል ወደዛ ወደዚህ እንደፈለገ ታደርገዋለች። ግን ሌላ ሰው ሲይዝባት የሚጥሉባት የሚጥሉባት የሆነ የሆነ እንትን የሚሉባት ነገር ነው የሚመስላት ማለት ነው። እና ብዙ እናቶች ስላየሁኝ ማለት ነው ልጇቸውን ለሌላ ሰው ሰጥተው ሲያስይዙ በጣም ነው የሚፍራቸው፣ እንትን የሚሉባቸው እና ሩትዬም አብሬሽን በጣም ስትፈራው ነበረ። ምን አይኑ ምን ልታረገው ነው ምናምን እያለ ስትታነ ሲት ብቻ ሶስታቸውም ሲተነኳኮሉ ነበረ። ደስ ይላል ያሳለፉት ጊዜ ማለት ነው። በጣም ደስ ይላል። እንግዲህ አብሬሽ ለሩታ በየሳምንቱ ከቻልኩኝ ሙኬት አመጣላታለሁኝ። ምክንያቱም በደንብ መታረስ አለባት። በደንብ ወዟ መመለስ አለበት። በደንብ ወገቧ መጠገን አለበት እና እኔ ለሚስቴ የማልሆነው ነገር የለም እያለ ነው እንግዲህ። ይገባታል፣ እንኳን አይደለም ለማረሻ ብዙ ነገር ወደፊትም ብዙ ነገር እንደሚደራረጉ ተስፋ አደርጋለሁኝ እነዚህ ልጆች ማለት ነው። እና ያው ደስ ይላል፣ በጥቅሉ እጅግ በጣም ደስ ይላል ማለት ነው። ጉንፋኑ ግን አብሬሽ አብሬሽም ጉንፋን ይዞታል፣ ውትየም ጉንፋን ይዟታል። ማለት አንድ ላይ ነው እንዴ? የምትሉ የምታድርቁት ነገሩ ለእኔ ደግሞ ሌላው ደግሞ ያልገባኝ ማለት ነው፣ ጋይስ አሁን አብሬሽ ማለት ነው ቤተሰቦቿን ተደብቆ ደብቆ ለመጣ ማለት ለምን ፈራ ቤተሰቦቿ እያለ ያያለ ቢመጣስ? አሁን እኛ ገር አንድ የመጀመሪያ አሁን ወንድሜ ልበልና ምሳሌ ንገራችሁ ወንድሜ አሁን ሚስቱን ሲያገባ ማለት ነው ሚስቱን ሲያገባ ሚስቱ ለመጀመሪያ ጊዜ ስትወልድ ወይም ሲወልዱ ለመጀመሪያ ጊዜ ሲወልዱ እናቷ ቤት ዳኑ አይደለም፣ የምትወልደው ከዛ መጀመሪያ ከጓደኞቹ ጋር ይሆን እና እንደዚህ ሙክት ይዞ ምናምን ከጓደኞቹ ጋር ሆኖ ምናምን እናት ሰብሰብ ብለው ከጎረቤት ጋር ምናምን ሰብሰብ ብለው ሙክት ይዞ ምናምን ሄዶ አይተው ይመጣሉ ማለት ነው። ብርም ልብስ ምናምን እንትን ብለው ማለት ነው እና ለመጀመሪያ እንደዛ ሳያደረግ መሄድ አይችልም። ብቻውን ሄዶ ማየት አይችልም። ግን መጀመሪያ ሙክት ይዞ ተጓደኞች ጋር ተሰብስቦ ሄዶ ያያል። ከዛም በኋላ ግን በፈለገበት ሰዓት በፈለገበት ቀን መመላለስ እየተመላለሰ ሚስቱን ሙክት እየያዘ ሳይሆን ሁልጊዜም የሚችለውን ሙዝም ሆነ አትክልትም ሆነ እና ምሪዲያ ለራስ አሪፍ ነው የሚባሉትን አሪፍ ነው ነገሮች እያያዘም ካለው ማለት ነው፣ ከሌለውም ባዶ እጁን። ካለው እያያዘ በፈለገበት ቀን እየሄደ ልጁንና ሚስቱን ማየት ይችላል ማለት ነው። መጀመሪያ ግን ማየት ያለበት እንደዚህ ሙክት ይዞ ምናምን ከጓደኞች ጋር ተሰብስቦ ነው። ከዛን በኋላ ግን በፈለገበት ቀን እየሄደ ማየት ይችላል ማለት ነውና አብርሽ ነው አሁን ከጓደኞች ጋር ሰብሰብ ብለህ ነው፣ ሙክት ይዘ ነው። ጓደኞች ግን ሁለት ናቸው መሰለኝ። እና ማለት ለከ ቤተሰብ ጋር የተደበቀበት ምክንያት አልገባኝም። ቤተሰብ እያለ ቢመጣ ምን ችግር አለው ሚስቱ አይደለች እንደ ማለት ለብቻው እንደዚህ መሄር ከፈራ ያው ጓደኞቹ አሉ እንደገና ደግሞ ተጨማሪን ጓደኛ ጨምሮ ቢሄድ ምን ችግር አለው የተደበቀበት ከቤተሰብ የተደበቀበትበት ምክንያት ለምንድን ነው ጸቡ ከቤተሰብ ጋር ነው እንዴ ጸቡ ከርታ ጋር ነበረ ከርታ ጋርም ይኸው ልጃቸው አስታርቋቸዋል ማለት ይቻላል ማለት ነው እየተተነኳኮሎ ነው አዝግ እያለች ለራሱ ማለት ነው ርታ ራሱ ማለት ነው እና ልጃቸው ያስታርቃቸዋል እና እሱ ከቤተሰብ ጋር መሸሽ አያስፈላጊ አይመስለኝም። ማለት ነው እና ያማለ ያማለ እጅግ በጣም ደስ ይላል። ሁሉም ነገር ደስ ይላል ማለት ነው እና እንደዚህ ነው ማድረግ ያለብህ። አሁን ላይ ሩታ የሚያስፈልጋትን ነገር አላስቤት፣ የሚያስፈልጋትን ነገር ልጅ አሁን የሚያስፈልገውን ነገር ነው እንጂ ማድረግ ያለበት አሁን ላይ ቤት፣ ሰርፕራይዝ፣ እርጋት፣ መኪና ሰጥ እነዚህ ልጆች እኮ በጣም ጠንክረው ስንት ስራ የሰሩ ሰዎች ናቸው። ምንም ምንም ነገር ማድረግ ከፈለጉ ማድረግ ይችላሉ ማለት ነው። እንዲህ አይደሉም ጋይ ሀብታም ወይ ናቸው እኮ። ስለዚህ ሁሉም ነገር ጊዜውን እና ወቅቱን ጠብቆ ነው። እንደገና ደግሞ የሆነ ነገር የሚያስፈልጋችሁን አሁን ላይ የሚያስፈልጋችሁን ነገር ነው እንጂ ማድረግ ያለባችሁ። አሁን ላይ የሚያስፈልግ ነገር ሂዶ ተንጠራርቱ እንትን ቢባል ያ ነገር ይቀመጣል እንጂ አስፈላጊ ካልሆነ ምንም እንትን አይልም ማለት ነው። ስለዚህ ለሮት የሚያስፈልጋት አሁን መጠገንያ ቡላውን ምኑን ቡላ ይጠግናል፣ ይላሉ ይላሉ ሳይሆን በጣም አሪፍ ነው። ላራስ ይባላል ለረ እና እንደዚህ መረቁ ምናምን ምናምን በቃ አጥሚቱ ምናምን ነው ማለት ያው አራስ እንደመሆኑ መጠን ማለት ነው። ስለዚህ ያ ደሞ መረቅ ምናምን ለማግኘት ደግሞ የግድ ሙክት መታረድ አለበት እና ስለዚህ ያ ሙክት ደሞ ባልዩ አሪፍ ነው ማለት ነው። በቃ ሁሉም ነገር ቀላል ነው ማለት ነው። ዘና ብላ ትታረሳለች እሷም፣ ቤተሰቦችን ሰዎችን እያስቸገርኩኝ ነው ወይ ከቤተሰቦች ምናምን ምናምን እንትን ሊሉ ቤተሰቦችን እያስቸገርኩ ነው ምናምን የሚል ስሜት አይሰማትም፣ ባሏ እያመጣላት ከሆነ እያንዳንዱን ነገር ማለት ነው። ስለዚህ አሪፍ አድርጓል ነው የምለው እንደኔ ሐሳብ ግን ያልገባኝ ጥያቄ ለመመጣ የሚለው ጥያቄ ነው። ያው ስታዝገው ይመስለኛል ነገሩ፣ እንደዛ አይነት ጥያቄ ጠየቃቸው እንጂ ስታዝገው ነው የሚመስለኝ ማለት ነው። ምክንያቱም ለመጣ ያው አባት እስከሆነ ድረስ በፈለገበት ሰዓትና ወቅት መምጣት አለበት። ነገር ግን ያው ባልና ሚስት የመጀመሪያ ሲወልዱ ልጅ ያው እናት ቤት ስትወልድ እንደነገርኳቸው መጀመሪያ ከጓደኞቹ ጋር ሰብሰብ ብሎ ምናምን ሙክት ይዞ መሄድ አለበት። ከዛም በኋላ ግን በፈለገበት ሰዓት እና ታይም መጥቶ ሚስቱንና ልጁን አጫውቶ ምናምን አራስ ቤት ከዛ ወደ ቤቱ መሄድ ይችላል ማለት ነው ሩቅም ሆነ ቅርብም እሱ በቻለበት ሰዓት እና ወቅት መጥቶ አይቶ መሄድ ይችላል፣ ማለት ነው፣ መብቱ ነው። ምክንያቱም ሚስቱ ሚስቱ ናት ልጁም ልጁ ነው እና እንደዛ ነው ላችኋለሁ። በጣም ደስ ይላል፣ ዝሮ እጅግ በጣም ደስ ይላል። ለቁም ነገር የሚበቃ ልጅ ያደርገላችሁ፣ ለሀገርም፣ ለሰውም፣ ለቤተሰቡም ሰቡም በቃ ለዘመድ አዝማድ ሁሉ የሚጠቅም ጥሩ ስነ ምግባር ያለው ጥሩ ነገር የሚያስተላልፍ ያድርገው። እናንተ ያው ብዙ ጊዜ ብራንክ እሰራላችሁ እና በብራንክ ብዙ ነገር አስተላልፋችኋል በቁም ነገር። እሱ ደግሞ አድጎ ለቁም ነገር በቅቶ በቁም ነገር ቁም ነገር አዘሎችን የሚያስተላልፍ ለሰው የሚጠቅም ነገሮችን የሚያስተላልፍ ልጅ ያደርግላችሁ። አላህ ያሳድግላችሁ፣ እውነት አላህ ያሳድግላችሁ ማለት ነው። ልጅ ተወልዶ ሲያድግ ደስ ይላል። ልጅ ተወልዶ ቁም ነገር ሲደርስ ልፋታችሁ የተቆጠረ ያህል ነው የሚሰማችሁና ደስ ይላል ማለት ነው። ስለዚህ ለዛ ያብቃላችሁ ልጃችሁን እላለሁኝ። እንደኔ ምን ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። ቪዲዮ ላይክ አታደርጉም ግን ምንሆናችሁ ነው? ላይክ አድርጉኝ። ቪዲዮ አቅበት ቁልቁለታ አያሰድም። እንዲሁም ደግሞ ቪዲዮ